እናቴ ሙሪዳ ትባላለች። እኔ ከእስልምና ነው ባግራውንዴ። ሁሉም ቤተሰቦቼ ሙስሊሞች ናቸው። እዚህ ጋር በክብር መጥታለች እናቴ ዛሬ ስጠራት፣ እና እሷን ማውራት የምፈልገውን ነገር አውርቻት አላውቅም። አሁን ማውራት ነው የምፈልገው እናንተ ፊት። ጌታን የተቀበልኩ ሰሞን ከአንድ አመት በኋላ ነው ያወቁት ጌታን ከተቀበልኩ ማለት ነው። እና ያው ከቤት ሊያባረሩኝ ሲሉ ሬሳዬ ላይ እንዳትቆም ብላ በጣም አልቀሳ ነበር አስታውሳለሁና እማ፣ ያኔ አንቺን ትቶ ጌታን መከተል በጣም ከብዶ ነበር። በጣም ምክንያቱም እናቴ ለኔ እምነቴ ነበረች፣ ሃይማኖቴ ነበረች። ብቻዋን ያሳደገች ሰው ቤት እየሰራች እየሰራችን ያሳደገች እና እሷን ትቶ ጌታን መከተል ማለት ነው። ጌታ የገባኝን ጌታን ለመከተል እሷን መተው በጣም ፈተና ሆኖብኝ ነበር። እና ያኔ ስታለቅሺ፣ ያኔ ሬሳይ ላይ እንዳትቆም ብለሽኝ፣ ትቼሽ ከቤት በቁምጣና በስሊፐር ስወጣ ኢየሱስ የሚባል ፍቅር ገብቶኝ እንጂ አንቺን ጥልቼሽ። አለ እሺ። እንደሰማችሁት ነው። ወንድማችን አላህ ይመልስክ እውነት፣ ድራማ ካልሆነ ትክክለኛ የሆነ ታሪክ ከሆነ አላህ ወደ መጀመሪያው ወደ ብርሃኑ ጎዳና ወደ ተፈጠርክበት አላህ ይመልስህ። እናትህንም ደግሞ ወልዶ መና አደባባይ ላይ አዋርዳሃታል። አንገቷን አስደፍትሃታል። አይታሃታል። ስሜቷ ምን እንደሚመስል አሸማቃሃታል። እንዴት አድርጋ እንዳሳደገች ብለህ እምባ እየተናነቀህ የሰው ቤት እየሰራች ደክማለች። እንደው ምንጃ ወልዶ መና ከመቅረት አላህ ነጃ ይበለን። ጭራሽ የአንተ ሳይንስ ደግሞ እናትህን ወደ ጨለማ ትጠራታለ። የአንተ ሳይንስ እናትህን ወደ ኩፍር አላህን እንድትተው ትጠራታለ። ሱብሃናላህ። ለወይዘሮ ሙሪዳ እንግዲህ አላህ በስ እስቲቃማ ጽናቱን አላህ ይስጥሽ፣ አላህ ይስጦት ባላችሁበት መንገድ ላይ ይህ መልእክት አድርሱልኝ። ቤትም ቤትም አድርጋችሁ ለእናት እናት ያለው ሰው ያቀዋል ስሜቱን። እና እናት ምንም ነገር ልጇ ቢያጣ ምንም አይመስላትም። እምነቱን ካጣ ግን በጣም ይከብዳታል። ወላሂ፣ ቀላል ነገር አይደለም። እናትህን አደባባይ ላይ ይሸጣታል። ለአንተም አላሂ ዳይስጥህ፣ እናትህንም ደግሞ አንተ የምትመልስበትን ቁዋ አላሂ ይስጣት። የእናት ዱዓ እናት ወይዘሮ ሞሬዳ ዱዓ አድርጉለት። ልጆት አይኖት እያየ ወደ ጀሀነም ወደ ጨለመው መንገድ እየተጓዘ ነውና ዱዓ አድርጉለት። አላህ እሱንም የመልሰው እርሶንም ደግሞ አላህ ያጽናሁት። እንሻአላህ ደግሞ በቅርቡ የእርሶ ዱዓ ተቀባይነት ኖሮት የእርሶን ዱዓ አላህ ሰምቶት በአቋሞት ጸንተው በአላህ ፍቃድ ልጆች የሚመለስበት እና አላህን የሚያመሰግኑበት መድረክ ደግሞ እንደ ዛሬው መድረክ ደግሞ ሌላ መድረክ ይመቻቻል። መላ ሙስሊም ማህበረሰብ ዱዐ አድርጉላቸው። ለእኛ እናት ወላሂ ሳያቸው በጣም ነው ስሜት የተነካው እና ለእሳቸውም ዱዐ አድርጉለት አድርጉላቸው። ለእሱም ዱዐ አድርጉለት። እሱንም አላህ ይመልሰው። እሳቸውንም አላህ ህጽናቸው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።